ሰላም ጤና ይስጥልኝ ተመልካቾች እንዴት ውሏችኋል ከዜና ኢትዮጵያ የቢዝነስ መረጃዎች አሁን ይጀምራሉ ብሩክታዊት አስራት መረጃዎቹን እየመራው አብሬያችሁ ቆያለሁ ለመረጃዎቹ ደግሞ ጋር የሆነንን ኦሮሚያ ባንክን እናመሰግናለን አብራችሁ ቆዩ በፌዴራል ደረጃ ለሰባተኛ ጊዜ የታማኝ ግብር ከፋዮች እውቅናና የምስጋና መርሃ ግብር ጠቅላይ ሚኒስትር አብይ አህመድ በተገኙበት ትናንትና ምሽት ተካሂዷል። በመርሃ ግብሩ ላይ ሰባት መቶ ታማኝ ግብር ከፋዮች የፕላቲኒየም የወርቅና የብር ደረጃ እውቅና አግኝተዋል። የገቢዎች ሚኒስትር አይን አለም ንጉሴ የተሸላሚዎቹ ባለፈው አመት እንደ ሀገር ለመሰብሰብ ታቅዶ የነበረው ከፍተኛ ገንዘብ እንዲሳካ የጎላ ሚና ተጫውተዋል ብለዋል። በፌዴራል ደረጃ እውቅና የሚሰጣቸው ሰባት መቶ ግብር ከፋዮች ናቸው። ከላይ ከተጠቀስኩት ሰባት መቶ ግብር ከፋዮች ውስጥ መቶ አምስቱ በፕላቲኒየም ሁለት መቶ አርባ አምስቱ በወርቅ ሶስት መቶ ሀምሳ ደግሞ በብር ደረጃ እውቅና የሚሰጣቸው ይሆናል። በተጨማሪም ባለፉት አራት የሽልማት ፕሮግራሞችና በአሁኑ ዝር በተከታታይ ለአምስት ጊዜ የፕላቲኒየም ደረጃቸውን ጠብቀው የዘለቁ ሰላሳ ግብር ከፋዮች ልዩ ተሸላሚ ይሆናል። የክልልና ከተማ አስተዳደር ገቢ ቢሮዎች ባደረጉት ውጤታማ የስራ እንቅስቃሴ እንደ ሀገር ለመጀመሪያ ጊዜ የትሪሊየን የታክስ ገቢ ጉዟችንን በጋራ እውን ማድረግ ችለናል። በእውቅና ምራህ ግብሩ ላይ ለግብር ከፋዩ የሚሰጠውን አገልግሎት ለማቀላጠፍ እና ብልሹ አሰራርን ለመቆጣጠር የሚያግዝ ቴክኖሎጂ ይፋ ተደርጓል። ቴክኖሎጂው ዘርፉ ለሀገር የሚያስገኘውን ጥቅም ለማረጋገጥ ከፍተኛ ሚና እንደሚኖረው የጉምሩክ ኮሚሽን ኮሚሽነር ደበሌ ቃበታ ተናግረዋል። ይሄ ቴክኖሎጂ ቤዚካሊ የጉምሩክ አገልግሎቶችን ለማሳለጥ የገቢዎች ሚኒስቴር የሚሰጣቸውን ታክስ አገልግሎቶች ለማሳለጥ የሚጠቅም ነው። አንዱ ሁለተኛ የታክስ ሕግ ተገዥነትን በማረጋገጥ ደረጃ እና በማሳለጥ ደረጃ ከፍተኛ የሆነ አገልግሎት ነው የሚሰጠው። እነዚህ ስራዎች በአንድ በኩል በቴክኖሎጂ ካፕቸር ማደረግ አለባቸው፣ በሌላ በኩል ደግሞ እዛው ያለ ፋሲሊቴሽን ማረጋገጥ አለባቸው። ፕላስ ደግሞ ከፍተኛ ተገዥነት ችግር ያለባቸውን በመቆጣጠር ደረጃ በተለይ ሕገወጥነትን ኮንትሮባንድን፣ ሕገወጥ ንግድን በመቆጣጠር ደረጃ ደግሞ በውስጥም እንደገና ደግሞ በየኬላዎቻችን መውጫና መግቢያ በሮቻችን እንደገና በትራንዚት መስመሮቻችን ሁሉ ሊፈጠሩ የሚችሉ የተለያዩ የንግድ ማጭበርበሮች፣ የጉምሩክ ማጭበርበሮች እና ኮንትሮባንድን በከፍተኛ ደረጃ ለመከላከል፣ ለመቆጣጠር የሚያስችል አቅም የሚሰጥ ቴክኖሎጂ ተደርጎ ነው እየተወሰደው ማለት ነው። ወደ ሌላኛው መረጃችን ስናልፍ አፍሪካ በራሷ አቅም ለማልማት የምታደርገው ጥረት እንዲሳካ የአፍሪካ ምሁራን በጋራ መስራት እንዳለባቸው ተገለጸ። አስራ አንደኛው የአፍሪካ ቲንታክ ጉባኤ በአዲስ አበባ እየተካሄደ ነው። አፍሪካ ዘርፈ ብዙ የተፈጥሮ ሀብት ያላት ቢሆንም ከውጭ የፋይናንስ ጥገኝነት መላቀቅ እንዳልቻለች በጉባኤው ተገልጿል። በጉባኤው አፍሪካ በፐብሊክ ፋይናንስ አስተዳደርና የራሷን ሀብት አሰባስባ ለመጠቀም ምን አይነት ፖሊሲና ስትራቴጂ መከተል አለባት የሚለው ላይ ምክክር እየተደረገ ይገኛል። ተመልካቾቻችን እዚህ ጉዳይ ላይ እንቆያለን። በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሰን ባልደረባችን ባየ ሙላት መድረኩን ሲከታተል ቆይቷል። ተጨማሪ መረጃዎች ሊያደርሰን ቀጥታ መስመራችን ላይ ይገኛል። ባየ እንዴት ውለሃል? በመድረኩ አፍሪካ በራሷ ሀብት ማደግ እንድትችል ምን አይነት አሰራር መተግበር አለበት ተብሏል? አመሰግናለሁ ብሩክታዊት 11ኛው የአፍሪካ ቲንክ ታንክ ጉባኤ በዚህ በአዲስ አበባ የተካሄደ ነው የሚገኘው። ይህንን ጉባኤ የአፍሪካ ህብረት፣ የአፍሪካ የአቅም ግንባታ ፋውንዴሽን እንዲሁም ደግሞ ገንዘብ ሚኒስቴር ናቸው በጋራ ያዘጋጁት። በዚህ ጉባኤ ላይ አፍሪካ ከፍተኛ ሀብት እንዳላት ተገልጿል። በተለይም ደግሞ በዓለም ላይ ካሉ ማዕድናት 30 በመቶ ያልገደመው የአፍሪካ ንብረት እንደሆነ ወይም በአፍሪካ ወሰን እንደሚገኝ ሊታረስ ከሚችለው መሬትም 60 በመቶ ያክሉ በአፍሪካ መሬት እንደሚገኝ ወይም በአፍሪካ ወሰን ውስጥ እንደሚገኝ ነው የተገለጸው። ይሁን እንጂ አፍሪካ ትልልቅ ፕሮጀክቶችን ለመገንባት መሰረተ ልማቶችን ለመገንባ ግንባታ እንደሌለ ሌሎች ስራዎች የውጭ ፋይናንስ ጥገኝነት በብድር በእርዳታ እንደምታከናውን ነው የተገለጸው። የሆነበት ምክንያት ደግሞ አንደኛ የሚያሰራ ፖሊሲ አለመኖር፣ ሌላኛው ደግሞ ፖሊሲዎችን ጠንካራ ሆነው እንዲወጡ እንዲተገበሩ የሚያደርግ ዘላቂ የሆኑ ተቋማት አለመኖር እንደሆነ ነው የተገለጸው። ይህ እንዲሆን የአፍሪካ ምሁራን በጋራ መስራት እንዳለባቸው፣ በተለይም ደግሞ ፖሊሲዎችን በማስፈጸም በኩል ፖሊሲዎችን በማውጣት ወቅቱን የዋጀ ፖሊሲ በማውጣት በኩል ተፈጻሚም እንዲሆኑ በማድረግ ምሁራን በጋራ መስራት እንዳለባቸው ነው የተገለጸው። አፍሪካውያን ምሁራን ደግሞ በግላቸው አይደለም መስራት መስራት ያለባቸው ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ያሉ የአፍሪካ ምሁራን በጋራ የአፍሪካን ችግር መፍታት እንዳለባቸው ነው የተነገረው። በተለይም አፍሪካ የራሷን ሀብት በማሰባሰብ ትልልቅ ፕሮጀክቶችን መስራት እንደምትችል ማሳያዎች እንዳሉ ተገልጿል። በዚህ ጉባኤ ላይ በዚህ መድረክ ላይ ንግግር ያደረጉት የገቢዎች ሚኒስትሯ ወይዘሮ አይናለም ንጉሴ ኢትዮጵያ ከአመታት በፊት ከስድስት ዓመት በፊት በአደረገችው ሀገር በቀል የኢኮኖሚ ሪፎርም እንዲሁም ሌሎች የኢኮኖሚ ሪፎርሞች የራሷን ሀብት በማሰባሰብ ከሕዝቡ ገንዘብ በማሰባሰብ መሰረተ ልማቶችን ትልልቅ ፕሮጀክቶችን መገንባት እንደተቻለ ገልጸዋል። በዚህ ደግሞ ከህዝብ ጋር እና የህዝብና የመንግስት ተግባቦት የህዝብና የመንግስት መተማመን ከፍ እንዳለም ነው የተናገሩትና የራሷን ገቢ በመሰብሰብ ኢኮኖሚ የሚያመነጨውን ገቢ በመሰብሰብ የኮሪደር ልማቶችን፣ ትልልቅ ፕሮጀክቶችንም እንዲሁም ደግሞ እንደ ምሳሌ ሆኖ የሚጠቀሰው ታላቁ የኢትዮጵያ ህዳሴ ግድብን ጨምሮ መገንባት እንደቻለች ነው የተነገረው ማለት ነው። ከዚህ ጋር ተያይዞ የአፍሪካ ምሁራን ከፍተኛ ሚና እንዳለባቸው ከፍተኛ ኃላፊነት እንዳለባቸው በዚህ ጉባኤ ላይ ተገልጿል። ይህ ጉባኤ እስከ አርብ ይቀጥላል። ማለት ነው። ተከታትለን እኛም መረጃዎችን የምናደርስ ይሆናል። አሁን ያለኝ መረጃ ይሄ ነው። ባየ፣ ለመረጃዎቹ እናመሰግናለን። መልካም ቀን ይሁንልን። እንቀጥላለን። የኢትዮጵያ አየር መንገድና ኦሮሚያ ባንክ አሁን ይብረሩ በኋላ ይክፈሉ የተሰኘ አገልግሎት በጋራ ለመስጠት የሚያስችል ስምምነት ተፈራርመዋል። ስምምነቱ የኢትዮጵያ አየር መንገድ ደንበኞች ገንዘብ ቢያጥራቸው ያለምንም ማስያዣና ዋስትና ከኦሮሚያ ባንክ ሚሊኪ መተግበሪያ ተበድረው መጓዝ የሚችሉበት አማራጭ መሆኑን የባንኩ ዋና ስራ አስፈጻሚ ተፈሪ መኮንን አስረድተዋል። ያለ ዋስትና የሚሰጥ ብድርን በራችንን ክፍት አድርገን በመስጠት ሚልኪ የሚባል ዲጂታል ፕላትፎርም ለአገልግሎት ካበቃን ወደ አራት ወር አካባቢ ሆኖ ኗል። ይኸው አገልግሎት ዛሬ ለኩሩ አየር መንገዳችን ደንበኞች ደግሞ የክፍያ የጊዜያዊ የክፍያ ችግር ካጋጠማቸው፣ ጉዟቸውን አሁን ይበራሉ፣ ክፍያቸውን ደግሞ በኦሮሚያ ባንክ አጋርነት በሚቀመጠው የብድር መክፈያ ስርዓት መሰረት ይከፍላሉ ማለት ነው። እንደ ሪፖርተራችን ሳምሶን በላይ ዘገባ የኢትዮጵያ አየር መንገድ የደንበኞችን አገልግሎት አሰጣጥ በማዘመን ረገድ በርካታ አገልግሎቱን በርካታ አገልግሎቶችን ተግባራዊ እያደረገ እንደሚገኝ የአየር መንገዱ የንግድ ስራ ዘርፍ ዋና ስራ አስፈጻሚ ለማ ያደቻ ተናግረዋል። በዚህ አዲስ መተግበሪያ አማካኝነት ደንበኞቻችን ለጊዜው የጉዞ ትኬት መግዣ ባይኖራቸው እንኳ በረራቸውን ከፈጸሙ በኋላ በሚኖራቸው ምቹ ጊዜ አማራጭ ባንኮች በአማራጭ ባንኮች ያለምንም እንግልት ክፍያቸውን ሊፈጽሙ የሚችሉበትን መንገድ በማመቻቸት ለደንበኞቻችን ከዚህ ቀደም ስናቀርብ የነበረውን ቀልጣፋ አገልግሎት ወደ ላቀ ደረጃ የሚያሳድግ ነው። ይህንን ልዩ የሆነ ቴክኖሎጂ ተግባራዊ ስናደርግ በየጊዜው እየዘመነ በመጣው የዲጂታል ትራንስፎርሜሽን ጉዞ ሁሌም በቀዳሚነት በመገኘት በጋራ ለመስራት ቁርጠኞች መሆናችንን የሚያመለክት ነው። መንግስት ለውጭ ቀጥተኛ ኢንቨስትመንት ባመቻቸው እድል ባለሀብቶች የራሳቸውን ልዩ የኢኮኖሚ ዞን እየገነቡ እንደሚገኙ ተገልጿል። የቻይና ሁጂያን ኩባንያም በአዲስ አበባ በገነባው ልዩ የኢኮኖሚ ዞን ከአንድ መቶ በላይ ሌሎች የውጭ አምራቾች እየገቡ ይገኛሉ። ኤዶም አማረ ተጨማሪ አላት። ባጃይን የተሰኘው የቻይና ኩባንያ በኢትዮጵያ በማምረቻው ዘርፍ ከተሰማራ ከ14 ዓመታት በላይ ያስቆጥሯል። በኢስተርን ኢንዱስትሪ ዞን ውስጥ በግዙፍ የጫማ ምርት ስራ የተሰማራው ኩባንያው መንግስት የውጭ ቀጥተኛ ኢንቨስትመንትን ለማበረታታት ያሳየውን ቁርጠኝነት ተከትሎ የራሱን ልዩ የኢኮኖሚ ዞን ገንብቷል። በ2015 የተገነባው የኢኮኖሚ ዞኑ ከ10 በላይ ሼዶችን ጨምሮ ሌሎች አስፈላጊ መሰረተ ልማቶችን ያካተተ ነው። በርከት ያሉ የውጭ ተቋማትም እነዚህን ሼዶች ተከራይተው የምርት ስራ ለመጀመር ተዘጋጅተዋል። እንደምታዩ ገና ሙሉ በሙሉ ወደ ስራ አልጀመርንም። አዲስ ነው ድርጅቱ። ግን እቅዳችን የፓነል ሴሎችን ማምረት ነው። አሁን ላይ ሶላር ሲስተም እየተጠቀምን አደለ? ፖፕላሪ እየሆነ ነው ሀገሪቷ ውስጥ ምናምንና ለሱ ልክ እንደ ሴሎች ናቸው፣ ትንንሽ ናቸው። ግን የሚሰሩት በዛ ነው የባትሪ ሴል ናቸው መሰል። ልዩ የኢኮኖሚ ዞኖች በግሉ ዘርፍ እንዲገነቡ መደረጉ የውጭ ባለሀብቶችን ትኩረት እንደሚስብም የጎበዝ ኩባንያ ስራ ኃላፊ ይናገራሉ። መጀመሪያም ሲመጡ ብዙ የሚያወዛግብ ነገር አይኖራቸውም። ኦልሬዲ ኢኮኖሚ ዞኑ ተሰርቶ ያለ ነው። አሁን እያየሹ ከሆነ ከዜሮ አደለም፣ እኛ እየጀመርን ያለ ነው። ኦልሬዲ ያለን ነገር ፓርቲሽን አድርገን የራሳችንን ማሽነሪዎች ማስገባት ነው ኤግዚስት ያደርጋል ዞኑ። ስለዚህ ኢዚ ያደርግላቸዋል ኢንቨስተሮች ሲመጡ። ሁዋጂያን ከልዩ የኢኮኖሚ ዞን ግንባታ ጎን ለጎን የሚያመርተው የጫማ ምርት ለሀገር ውስጥና ለውጭ ገበያ እየቀረበ ይገኛል። በዚህም አሁን ላይ ከ600 በላይ ለሚሆኑ ዜጎች የስራ ዕድል መፈጠሩን የምርት ክፍል ኃላፊው እስራኤል ይተፋ ይናገራሉ። ሁዋጂያን በዋናነት ለኤክስፖርት የተቋቋመ ድርጅት ነው እና ለረጅም ዓመትም ኤክስፖርት ሲያደርግን የነበረው። ስለዚህ አሁን በቅርብ ባሉት ዓመታት የሎካልም ገበያ ውስጥ ተሰማርተን ያለ ነው። በናሙናነት ለማንሳት ምናልባት የመከላከያ የፌዴራል ፖሊስ፣ የትላልቅ የመንግስት ተቋማትን ጫማዎች እንሰራለን። ግን በዋናነት ምንድን ነው ኤክስፖርቱ ላይ። የትኛውም አይነት የጫማ ስታይል እናመርታለን። ሳንድል ጫማዎች፣ ኖርማል ጫማዎች፣ በተለይ ከቆዳ የሚሰሩ ጫማዎችን አምርተን ለውጭም ገበያ ለአገር ውስጥ ገበያ እያቀረብን ያለንበት ሁኔታ ነው ያለ የሆያጂያን ልዩ የኢኮኖሚ ዞን ሊቀመንበር ጃንሃሮ እስካሁን ከ180 ሚሊዮን ዶላር በላይ የውጭ ምንዛሬ ማስገኘታቸውን ገልጸዋል። ኩባንያችን የውጭ ምንዛሬ ገቢ በማስገኘት በኩል ስኬታማ ተቋም ነው። ጠቅላይ ሚኒስትር አብይ አህመድን ጨምሮ ሌሎችም ከፍተኛ የመንግስት የስራ ኃላፊዎች የምንሰራበት ድረስ መጥተው አበረታተውናል። መንግስት በፈለግነው ጊዜ ሁሉ ከጎናችን አልተለየንም። የስኬታችን ዋነኛ ምክንያትም ይኸው ነው። እስካሁን ከ100 በላይ አምራቾች በልዩ ኢኮኖሚ ዞኖች ገብተው ለመስራት ፍላጎት አሳይተዋል። ድርጅቶቹ ወደ ስራ ሲገቡ በኃይል መቆራረጥ እንዳይቸገሩ 100 ሚሊዮን ዶላር በመመደብ የራሳችንን የኃይል ማመንጫ እየገነባ እንገኛለን። ልዩ የኢኮኖሚ ዞኑ በአንድ ዓመት ጊዜ ውስጥ ሙሉ ለሙሉ ተከራይቶ ስራ እንደሚጀምርም ተገልጿል። የቂሊንጦ ልዩ የኢኮኖሚ ዞን በጤናው ዘርፍ ኢንቨስትመንት ለሚሰማሩ ባለሀብቶች የተቀላጠፈ አገልግሎት እያቀረበ መሆኑን ገልጿል። የሀገር ውስጥ ባለሀብቶች በጤናው ዘርፍ ተሰማርተው በተለይ የመድኃኒት ፍላጎትን በራስ አቅም ለመሸፈን የተያዘውን ግብ እንዲያሳኩ ጥሪ ቀርቧል። ኤዶሚያስ ንጉሴ። የቂሊንጦ ልዩ የኢኮኖሚ ዞን ከጤናው ዘርፍ ጋር የተያያዙ ቁሳቁሶችን ለማምረት የሚያስችል የለማ ቦታ በማዘጋጀት ስራ ከጀመረ ወዲህ በርካታ ድርጅቶች ፓርኩን ተቀላቅለዋል። ከነዚህ ድርጅቶች መካከል ቅጥራን ማኒፋክቸሪንግ ሜዲካል አኪዩመንት ትሬዲንግ ይገኝበታል። ቅጥራን አሁን የጀመረው እነዚህ አጣዳፊ የሕክምና መርጃ መሳሪያዎችን ያመርታል። ስድስት አይነት አካባቢ አምርተናል። ሌላ ደግሞ በተጨማሪ ከራሽያ ባለሀብቶች ጋር ከራሽያ ኩባንያዎች ጋር በመተባበር የአልትራሳውንድ ጄል ኬሚስትሪውን ፎርሙላውን ወስደን እዚሁ ያመርታል ማለት ነው። የጤና ሚኒስትር ዴታ ፍሬዎት አበበ የሀገር ውስጥ ባለሀብቶችን በጤናው ዘርፍ ላይ በማሳተፍ የሀገሪቱን የመድኃኒት ፍላጎት በሀገር ውስጥ አቅም መሸፈን እንዲቻል እየተሰራ መሆኑን ገልጸዋል። እንደዚህ አይነት ካምፓኒዎች ብዙ ምርቶቻቸውን ሲያመርቱ ጥሬ እቃዎችን ጥሬ ግባቶችን ከውጭ ሀገር ነው ኢምፖርት የሚያደርጓቸው። ቴክኖሎጂ ከውጭ ሀገር ነው ኢምፖርት የሚያደርጉት። ለዚህ የሚሆን በቂ የሆነ የውጭ ሀገር የዶላር አቅርቦት ያስፈልጋል። ይህንም ከማሳለጥ አንጻር የባለፉት አመታት መንግስታችን የወሰደው የማክሮ ኢኮኖሚ ሪፎርም የግል ባለ ሀብቱን የበለጠ አምራጭ ውጤታማ እንዲሆን እድል እየሆነ ነው እየመጣ ያለው። ይህን ተከትሎ እንግዲህ ጤና ሚኒስቴር ፍትሐዊና ጥራት ያለውን የጤና አገልግሎት ለሀገሪቱ ብቻ ሳይሆን እንደ ሀገር ትልቁ ግባችን በአህጉር ደረጃ የፋርማሱቲካል ሀብ ለመሆን ነው። እቅድ ይዘን እየሰራ ነው ያለ ነው። የሀገር የጤና ደህንነት ወይ ደግሞ የሀገር ሶቨርኒቲ የምንለውን የምናረጋግጥበት አንዱ የሀገር ውስጥ ምርት እና የተለያዩ ግብዓቶች ሲመረቱ ነው የሚል ሀገራዊ ትልቅ ግብ ይዘን ነው እየተንቀሳቀስን ያለ ነው። ቂሊንጦ ልዩ ኢኮኖሚ ዞን የመድኃኒት ፍላጎትን በሀገር ውስጥ እንዲሸፈን ለማስቻል እየተጋ እንደሚገኝ ስራ አስፈጻሚው ቶሎሳ በዳዳ ይናገራሉ። ፓርኩ አስቦ ከተነሳው ከተቋቋመለት አላማ አኳያ ስናይ አንድ ሁለት ብለን እንድንቀጥል እድል ከሚሰጡት አንዱ ማሳያ ነው ማለት ነው አሁን ላይ ወደ 28 የሚጠጉ ካምፓኒዎች አሉ። እነዚህ ካምፓኒዎች ግማሹ የተወሰኑቱ ምርት የጀመሩ ናቸው። ዛሬ እንዳያችሁት የዛሬ ካምፓኒ ደግሞ ምርት ለመጀመር ዝግጅት ላይ ያለ ነው። ምርት መጀመሩን ነው ያስመረቀው። ሌሎች ደግሞ ግንባታ ላይ ይገኛሉ። አዳዲስ ዘንድሮም ውል የፈረሙ ደግሞ አሉ። እነሱ ደግሞ መሬት የመውሰድ ፕሮሰስ ላይ ነው የሚገኙት ማለት ነው። በቅሊንጦ ልዩ ኢኮኖሚ ዞን በመድኃኒትና የሕክምና ቁሳቁስ ምርት ዘርፍ የተሰማሩ ከሀያ በላይ ድርጅቶች እንደሚገኙ ተጠቁሟል። ተመልካቾቻችን፣ የዜና ኢትዮጵያ የቢዝነስ መረጃዎች አበቁ። አብራችሁን ስለቆያችሁ እናመሰግናለን። በያላችሁበት መልካም ቀን